እንግዲህ መጀመሪያ ላይ የምናገኘው የፕሪሚየር ሊጉን መሪ የሆነው አርሰናልን ነው። እንግዲህ መድፈኞቹ አስራ አንድ ጨዋታዎችን አድርገው ስምንቱን አሸንፈው በሁለቷቸው ወጥተው አንድ ጊዜ ብቻ ሽንፈትን አስተናግደው እንግዲህ ፕሪሚየር ሊጉን በአራት ነጥብ ልዩነቶች ከማንቸስተር ሲቲ በላይ ሆነው እየመሩ ነው ወደ ኢንተርናሽናል ብሬክ ያመሩት። እንግዲህ የሰሜን ለንደኖቹ አርሰናሎች ሀያ ጎሎቹን ማስቆጠር ችለዋል። አምስት ጎሎች ብቻ ነው ኮንሲድ ያደረጉት። በሂደቱም ሰባት ክሊንሽቶችን ማስመዝገብ ችለዋል። ይህም ቡድኑ ምን ያህል በመከላከሉ ረገድ ለፍጹምነት የቀረበ ጥንካሬ እንዳለው ያስመለክተናል። ባክላይኑ ወይም ደግሞ የተከላካይ ክፍሉ እስካሁን ድረስ በዘጠኝ የፕሪሚየር ሊግ ጎሎች ላይ ቀጥተኛ ተሳትፎዎችን ማበርከት ችሏል የማርቲን የዴክላን ራይስ ጎል ኮንትሪቢውሽኖች ደግሞ የጨመርን እንደሆነ ይሄ ቁጥር ወደ 15 ከፍ ብሎ እናገኘዋለን። አርሰናል በየጨዋታው 1.8 ጎሎችን ያስቆጥራል። በምትኩ ደግሞ በየጨዋታው ከአንድ በታች ወይም 0.5 ጎሎች ብቻ ነው የሚቆጠሩበት። ስለዚህ ይሄ ቲም በሊጉ ከፍተኛ ጎሎችን በማስቆጠርም ሆነ ጥቂት የሆኑ ግቦችን በማስተናገድ ቀዳሚ ቡድን እንደሆነ መመልከት እንችላለን።